ጤና ይስጥልን ተመልካቾቻችን፣ ዜና መከላከያን ይዘን ቀርበናል። ከዜናዎቹ ጋር ሜሮን ጌታነህ ነኝ፣ አብራችሁን ቆዩ። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ ማህመድና የመከላከያ ጤና ዋና መምሪያ የስራ ኃላፊዎች አላጌ የሚገኘውን የጀግኖች አምባና ጊዜያዊ ማገገሚያ ማዕከል ጎበኙ። በዚህ የጀግኖች አምባና ጊዜያዊ ማገገሚያ ማዕከል ይዞታ ላይ እየተስተዋለ ያለውን የመሬት ወረራ በአፋጣኝ ለማስቆም የሚመለከተው አካል የበኩሉን ኃላፊነት መወጣት እንደሚጠበቅበትም ጥሪ ቀርቧል። ለማርታ ግርማ ዘገባ ዝርዝር ልደት አስረስ በኢፌዴሪ መከላከያ ሚኒስቴር ኢንጂነር አይሻ መሀመድ የተመራ ልኡክ ቡድን አላጌ የጀግኖች አምባና ጊዜያዊ ማገገሚያ ማዕከል የሚገኙ የአገር ባለሁለታ የጦር ጉዳተኞችን በአካል ተገኝቶ ያበረታታ ሲሆን ለማዕከሉም የተለያዩ የቁሳቁስ ድጋፎችን አድርጓል። የመከላከያ ኪነ ጥበባት ስራዎች ዳይሬክቶሬትም በኦርኬስትራ ቡድኑ አማካኝነት እነዚህን የሀገር ባለውለታ የጦር ጉዳተኞችን በሙዚቃ ዝግጅቱ አዝናንቷል። ታሪካዊ መሰረት ያለውና አላጌ የሚገኘውን ይህንን የጀግኖች አምባና ጊዜያዊ ማገገሚያ ማዕከል ዘመኑን በሚመጥን መልኩ ወደ ተሻለ ደረጃ ለማድረስ በቀጣዩ ጊዜያት ትልልቅ ስራዎች እንደሚከናወኑ የጠቆሙት ሚኒስትሯ ኢንጂነር አይሻ መሀመድ በተለይም በርካቶች የሚማሩበትና ዜጎችም የሚኮሩበት ማዕከል ሆኖ እንዲቀጥል በትኩረት እንደሚሰራ ተናግረዋል። ዘመኑ የሚጠይቀው ቴክኖሎጂ የተደራጀ ተቋም በጋራ ሆነን እጅ ለእጅ ተያይዘን ተደምረን መስራት እንደሚችል እናውቃለን። ኢትዮጵያ ዛሬ የማይደፈሩ የሚመስሉ ያለማንም ድጋፍ ብዙ ስራዎችን የሰራች ያለች አገር ናት። ኢትዮጵያዊ ከተባበረ ተአምር መስራት እንደሚችል በቅርቡ ያስመረቅነው የህዳሴ ግድብ ይነግረናል። ስለዚህ ይህንን ማዕከል ወደ ዘመናዊ ከፍታ ማድረስ የሚያቅተን ተቋም አይደለም። ኢንጂነር አይሻ መሐመድ አክለውም በማዕከሉ ይዞታ ላይ የመሬት ወረራ እየተፈጸመ እንደሚገኝ ጠቁመው የሚመለከተው ባለድርሻ አካል ሁሉ አፋጣኝ እርምጃ እንዲወስድ መልእክታቸውን አስተላልፈዋል። በመሬት ወረራ ቦታዎቹ ሲሸረሸሩ እናያለን። ይሄ መቆም አለበት። ትክክል አይደለም። የሁለቱ ተቋማ የሁለቱ ክልሎች አመራሮች በተለይ አካባቢ አስተዳደር ይሄን ማስቆም መቻል አለበት። ምክንያቱም ይሄ ተቋም ልጆቻችንን ተቀብሎ የጀሮ ጫንባችን ሆነ የሚንኮራበት ተቋም መሆን ያለበት ተቋም ስለሆነ የተጀማመሩ አላስፈላጊ ነገሮችን እንድታስቆሙ አደራ ማለት ፈልጋለሁኝ። የሀገራችንን ሕልውና ለማረጋገጥ አካላቸውን መስዋዕት ካደረጉ ጀግኖች መካከል መገኘት ታላቅ ክብር መሆኑን የገለጹት የመከላከያ ጤና ዋና መምሪያ ኃላፊ ሌትናል ጀኔራል ጥጋቡ ይልማ የጀግኖች አምባና ጊዜያዊ ማገገሚያ ማዕከሉ የተለያዩ እድሳቶችን በማድረግ እና በተጠናከረ መልኩ ስራዎችን በመከወን ታሪክን በማስቀጠል ላይ እንገኛለን ብለዋል። ለዚህች ሀገር ሕልውና አለ የምንላትን የመጨረሻዋን ህይወት ከፍላችሁ አካላችሁን አታችሁ ግን ደግሞ የኢትዮጵያን ብሔራዊ ጥቅም ብሔራዊ ክብሯንና ሉዓላዊነቷን ለማስጠበቅ አካላችሁን ሰርታችሁ በዚህ በማገገም ላይ ያላችሁና ጀግኖች ሆናችሁ ለኢትዮጵያ ያሉ እና የቆማችሁ በሙሉ እንኳን ለዛሬው ዕለት በሰላም አደረሰን፣ እንኳን ደህና መጣችሁ ለማለት እፈልጋለሁ። ይሄ የጀግኖች አምባ በዘመናት ሲነገርለት የቆየ ነው። ኢትዮጵያ በታሪኳ ታሪክ መስራት ብቻ አይደለም ጀግኖችን ለህልውናቸው ማረጋገጫ ለኢትዮጵያ ወርቃማ ሕይወት እና ቀጣይነት መረጋገጥ ጠብቃ ስትኖር የመጣች ታሪካዊት ሀገር ነች። ለረጅም ዓመታት ታሪኳን በማስቀጠል ነው። ታሪክ የሌለው ሀገር ሀገር አይሆንም። ታሪኮቹ ደግሞ ተቋማቶቹ ናቸው። እነዚህን ተቋማቶች በጥንካሬ ካስቀጠልናቸው የወደፊቷ ኢትዮጵያ የተሻለች ያደርጋታል። ያን ታሳቢ አድርገን አሁን የጀመርነውን እናስቀጥል። የጀግኖች አምባና ጊዜያዊ ማገገሚያ ማዕከሉ የሚገኝበት አካባቢ በመልክዓ ምድራዊ አቀማመጡም ሆነ በአየር ንብረቱ ምቹነት የተነሳ የአካል መስዋዕትነት የከፈሉ ጀግኖች ከጉዳታቸው ቶሎ እንዲያገግሙ የማድረግ ተፈጥሯዊ ጠቀሜታ ስላለው የስፍራውን ተመራጭነት ከፍ እንደሚያደርገውም ሌተናል ጄኔራል ጥጋዊ ልማ ጠቁመዋል። ማዕከሉ ዳግም ከተመሰረተ ጊዜ አንስቶ በመከላከያ ጤና ዋና መምሪያ የተሰጠውን የኃይል አባዥነት ሚና በብቃት ሲወጣ የቆየው ይህ የጀግኖች አምባና ጊዜያዊ ማገገሚያ ማዕከል ቀጣይ የሚሰጡትን ግዳጆች በብቃት ለመወጣት የሚያስችለው የዝግጁነት ደረጃ ላይ እንደሚገኝ አዛዡ ኮነሬል ሚስባው አረብ ተናግረዋል። ለሀገራቸው ዋጋ የሚከፍሉ ጀግኖችን የምንከባከብበት፣ የምናከብበት የኃይል አባዥነት ሚናችን የምንወጣበት ማዕከላችንን የማደራጀት ስራ አበክረን እንደምንሰራ ለመግለጽ እወዳለሁ። ኮሎኔል ሚስፋ ዋረባ ክለውም በማዕከሉ የሚከናወኑ ተግባራት በተሳለጠ መልኩ እንዲከናወኑ ትብብር ሲያደርጉ የቆዩ አካላትንም በዚሁ አጋጣሚ አመስግነዋል። ምስራቅዝ ለአማራ አማራ ክልል ሰላም መረጋገጥ እያበረከተ ያለው አስተዋጽኦ ከፍተኛ መሆኑን የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ገለጹ። የውጭ ኃይሎችን ተልኮ ተሸክሞ ክልሉን የሁከት አውድማ ለማድረግ ና ለማፍረስ የተነሳውን ጽንፈኛና ዘራፊ ቡድን ሴራውን በማክሸፍ ለክልሉ ሰላም መረጋገጥ መስዋዕትነት የከፈሉ የሰሜን ምዕራብዝ ና የምስራቅዝ የሰራዊት አባላት ተጠቃሽ መሆናቸውን የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ተናግረዋል። ይህን ጽንፈኛና ዘራፊ ቡድን አቅዶት የነበረው መንግስት የመንግስትን ስልጣን በኃይል የመቆጣጠር ተልኮን በማክሸፍ ትልቅ አስተዋጽኦ አበርክቷል። አንድ ሁለተኛ ደግሞ በቆየባቸው ጊዜያት አሁን ያለው ሰላም እንዲረጋገጥ በማድረግ በጎጃምና በደቡብ ጎንደር አካባቢ ይሄ ሰላም እንዲረጋገጥ በየበረሃው፣ በየሸንተረሩ፣ በየዳገቱ፣ በየቁልቁለቱ በመውጣትና በመውረድ ይሄ በነዚህ ዞኖች ላይ በነዚህ አካባቢዎች ላይ በዚህ የክልላችን ግማሽ ክፍል ላይ ሰላም እንዲረጋገጥ ለማድረግ ከፍተኛ ስራ ሰርቷል ማለት ነው። ምስራቅ ህዝብ አማራ ክልል ከህግ ማስከበር ባሻገር የክልሉን የጸጥታ ኃይል በማሰልጠን በማደራጀትና በማጠናከር አመርቂ ተግባራትን አከናውኗል ያሉት አቶ አረጋ ከበደ የመንግስት መዋቅሩንም ጭምር በማደራጀትና በማወያየት ግልጋሎት ሰጪ ተቋማት ክፍት እንዲሆኑ ማድረግ መቻሉንም ተናግረዋል። በህግ በማስከበር ተልዕኮውን ከመወጣት ባሻገር የክልሉን የጸጥታ ኃይል በመገንባት በኩል ደግሞ ከፍተኛ ሚና ተጫውቷል። ለምሳሌ የክልላችን የፖሊስ ኃይል የሚሊሻ ኃይል በማጠናከር፣ በማሰልጠን፣ በማበረታታት፣ በማስታጠቅ፣ በማንቃት፣ በማደራጀት በጣም ትልቅ ስራ ሰርቷል። ይህ ቀላል ቀላል ሊመስል ይችላል። ከውጊያ በላይ ወይም ደግሞ በራሱ ከሚፈጽመው ተልኮ በላይ ምስራቅ እዝ የክልላችንን በተለይም ደግሞ የጎጃምን ምስራቅ ጎጃምን ምዕራብ ጎጃምን የአዊ የሰሜን ጎጃም እና የደቡብ ጎንደር የሚሊሻ ኃይል የሰላም አስከባሪ ኃይል የግል ታጣቂ በአንድ ላይ አደራጅቶ የአካባቢውን ሰላም እንዲያስከብር በማድረግ ረገድ የተጫወተው ሚና ቀላል አይደለም። ርዕሰ መስተዳድሩ አክለውም ምስራቅዝ ህዝቡን በማደራጀትና በማንቃት አካባቢውን እንዲጠብቅና ከጸጥታ ኃይሉ ጎን እንዲሆን ከማድረግ ባሻገር በክልሉ የሚከናወኑ መሰረተ ልማቶች በተያዘላቸው ጊዜ ያለ እንቅፋት እንዲቀጥሉ ከፍተኛ አስተዋጽኦ ማበርከቱንም አረጋግጠዋል። ዘገባው የምስራቅዝ ስነልቦና ግንባታ ቢሮ ነው። የኢፌዴሪ መከላከያ ተቋም ጊዜውን የሚመጥን ዘመናዊና ፕሮፌሽናል ሰራዊት በመገንባት ሁለንተናዊ የመፈጸም አቅምን ይበልጥ ለማሳደግ በትኩረት እየሰራ መሆኑን የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ ገለጹ። ሌተናል ጀነራል ሹማ አብደታ ከእዙ ማሰልጠኛ አባላት ጋር ባደረጉት ውይይት እንደተናገሩት የማሰልጠኛው ማህበረሰብ በማያቋርጥ ሂደት እያስመዘገበ የሚገኘው የላቀ ውጤት አጠናክሮ መቀጠል ይጠበቃል ብለዋል። በተለይም ወደ ማሰልጠኛው የሚመጡ ሰልጣኞች ሀገራዊ ፍቅርን በማላበስ የሚጠበቅባቸውን ተልዕኮ በብቃት እንዲወጡ አድርጎ መገንባት የአሰልጣኞች ትልቅ የቤት ስራ ስለመሆኑም ሌተናል ጀነራል ሹማ አብደታ ተናግረዋል። በተያያዘ ዘገባ ሌተናል ጀነራል ሹማ አብደታ በልዩ ዘመቻዎች ዕዝ ማሰልጠኛ በስልጠና ላይ የሚገኙ የአርባ አራተኛ ዙር የኮማንዶና የአራተኛ ዙር የመሰረታዊ ውትድርና ሰልጣኝ ሴት የሰራዊት አባላትን አበረታተዋል። በተቋም ደረጃ እስከ ጄኔራል መኮንን የደረሱ ሴት የሰራዊት አባላት መኖራቸውንና በእዙ ስርም ከሰላሳ ጊዜ በላይ የአየር ወለድ ዝላይ በማከናወን የደረት ክንፋቸውን ደረጃ ያሻሻሉ ሴት ወታደሮች መኖራቸውን ለሰልጣኝ ሴት የሰራዊት አባላቱ የተናገሩት ሌተናል ጄኔራል ሹማ አብደታ ሰልጣኞችም ሴትነታቸው ከምንም ነገር ሳያግዳቸው ጠንክረው መሰልጠንና ከፍተኛ ደረጃ መድረስ እንዳለባቸው አሳስበዋል። የልዩ ዘመቻዎች ህዝብ ማሰልጠኛ ማዕከል የ አርባ አራተኛ ዙር የኮማንዶና የአራተኛ ዙር የመሰረታዊ ውትድርና አሰልጣኞች ሀገራቸውን በውትድርና ሙያ ካገለገሉ ቤተሰቦች የተገኙና እነሱም የሀገር ፍቅራቸውን የውትድርና ሙያን በመቀላቀል በተግባር ያረጋገጡ መንትዮች እንደሚገኙበት የዘገበው ምህረት ስምኝ ነው። ምዕራብ እዝ የተሰጠውን ሀገራዊና ተቋማዊ ተልዕኮ በሚገባ እየተወጣ መሆኑን አዛዡ ሜጀር ጀነራል አማረ ባህታ አስታወቁ። የምዕራብ እዝ ጠቅላይ መምሪያ የስታፍ መኮንኖች በወቅታዊ ሀገራዊና ተቋማዊ ጉዳዮች ዙሪያ ውይይትም አድርገዋል። እዙ በሚንቀሳቀስባቸው የግዳጅ ቀጠናዎች አሸባሪውን የሸኔ ቡድን በመደምሰስ ያሳካቸውን ድሎች አቅቦ የህዝባችንን ሰላም በዘላቂነት ለማረጋገጥ በትኩረት እየሰራ መሆኑንም ሜጀር ጀነራል አማረ ባህታ አስታውቀዋል። ምዕራብ እዝ በተሰማራበት ቀጠና አሸባሪውን የሸኔ ቡድን ዳግም ህዝባችን ላይ ስጋት እንዳይሆን የማያዳግም እርምጃ እየወሰደ እንደሚገኝም ተጠቁሟል። በተመሳሳይ ዜና ምስራቅ እዝ የተሰጠውን ተልእኮ በድል እየተወጣ በሚንቀሳቀስባቸው አካባቢዎች በአገር ደረጃ የተጀመሩ ፕሮጀክቶች ያለምንም እንቅፋት እንዲቀጥሉ እያደረገ እንደሚገኝ የእዙ ምክትል አዛዥ ሜጀር ጄኔራል ፍቃዱ ጸጋዬ ገለጹ። የእዙ ጠቅላይ መምሪያ የሰራዊት አባላትና አመራሮች በወቅታዊና ሀገራዊ ጉዳዮች ዙሪያ ውይይት አካሂደዋል። ምስራቅ እዝ የኢትዮጵያን እድገት የማይፈልጉ ጸረ ሰላም ኃይሎች ሴራ በመመከት ሰላምን ለማረጋገጥ አገራዊ ተልእኮም በብቃት እየተወጣ የኢትዮጵያን ኢኮኖሚያዊ እድገት እንዲቀጥል የህይወት መስዋዕትነት እየከፈለ እንደሚገኝ ሜጀር ጀነራል ፍቃዱ ጸጋዬ ተናግረዋል። የእዙ የሰራዊት አባላት በሰጡት አስተያየት የተሰጣቸውን ሀገራዊ ኃላፊነት በጀግንነትና በቁርጠኝነት ለመወጣት ዝግጁነታቸውን እያጎለበቱ እንደሚገኙም አረጋግጠዋል። ዘገባው የፍጹም ከተማና አውል መሀመድ ነው። በደቡብ ዝ ስር የሚገኝ አንድ ኮር በተሰማራበት የግዳጅ ቀጠና የተሰጠውን ተልእኮ በአስተማማኝ ብቃት እየፈጸመ መሆኑን ገለጸ። በምዕራብ ጉጂ ዞን አሸባሪውን ሸኔ የመደምሰስ ግዳጅ ላይ የሚገኘውን ይህንን የሰራዊት ክፍል የጎበኙት የደቡብ ዝ ምክትል አዛዥ ሜጀር ጀነራል ደስታ ተመስገን በስፍራው የተገኘው አንጻራዊ ሰላም ኮሩ በጀግንነት በፈጸመው ገድል የተመዘገበ ውጤት በመሆኑ የሚያኮራ ነው ብለዋል። የጠላትን አከርካሪ ባጭር ጊዜ ለመስበርና አስተማማኝ ሰላም ለማስፈን የውጊያ ዝግጁነትና ቁመናን በየጊዜው ማጠናከር እና ማሳደግ እንደሚገባ ሜጀር ጀኔራል ደስታ ተመስገን ገልጸዋል። ወታደራዊ ሳይንስና ክህሎትን መሰረት አድርጎ በሚሰጣቸው ግዳጅ ተኮር ስልጠና ሁለንተና ያቅማቸውን በማሳደግ የጠላትን የጥፋት ሴራ ለማምከንና ተልኳቸውን በስኬት ለመወጣት ዝግጁ መሆናቸውንም የኮሮ የሰራዊት አባላት ተናግረዋል። ዘገባው የኮሩ ስነልቦና ግንባታ ቢሮ ነው። የአድዋ ድል ማይክሮ ፋይናንስ አክሲዮን ማህበር ለነባርና አዲስ ተቀጣሪ አባላቱ የስራ ማስጀመሪያ ስልጠና ሰጠ። አዲስ የተቋቋመው የአድዋ ድል ማይክሮ ፋይናንስ ማህበር ሰራዊቱና የሰራዊቱን ቤተሰቦች በተለያየ የፋይናንስ ጉዳዮች ተጠቃሚ የሚያደርግ መሆኑም ተገልጿል። ራሄል ገዛኸኝ ተጨማሪ ዘገባ አላት። የአድዋ ድል ማይክሮ ፋይናንስ አክሲዮን ማህበር የተቋቋመው ከፋይናንስ ነክ ጉዳዮች ጋር ተያያዥ በሆኑ አገልግሎቶች ሰራዊቱንና የሰራዊቱን ቤተሰቦች ተጠቃሚ ማድረግን መነሻ በማድረግ ለሁሉም የማህበረሰብ ክፍሎች ተደራሽ መሆንን አላማ አድርጎ ነው። ከመከላከያ ሰራዊቱ አባላት በተዋጣ ገንዘብ የተመሰረተው ይህ ማህበር በሰራዊቱ ውስጥ ላሉና በክብር ለተሰናበተው አባላት እንዲሁም ለሀገራቸው መስዋዕት ለሆኑ የሰራዊት አባላትና ቤተሰቦቻቸው ህይወታቸው እንዲቀየር በማድረጉ ረገድ የራሱን ጉልህ ሚና እንዲጫወ እንዲለዋወጥ ይጠበቃል። ማህበሩ ሰሞኑን ለአዲስና ነባር ሰራተኞቹ የሰጠው የስራ ማስጀመሪያ ስልጠናም በፋይናንስ የአሰራር ሂደቶችና አተገባበር ዙሪያ አተኩሯል። ሰራዊቱንና የሰራዊቱን ቤተሰብ የፋይናንስ ተጠቃሚነት ለማረጋገጥ ስልጠናው መሰጠቱ የማይክሮ ፋይናንስ አክሲዮን ማህበሩ ስራ አስኪያጅ አቶ ዲዳ ሁንዴ ገልጸዋል። እነኚህ አሁን ስልጠና እየወሰዱ ያሉት በፊትም ፕሮጀክት ኦፊስ የነበሩ ነገር ግን ከማይክሮ ፋይናንስ ጋር እንደ ሰራተኛነት የሚቀጥሉ አንድ እነሱ ናቸው። ሁለተኛ በቅርብ ጊዜ ማስታወቂያ አውጥተን አወዳድረን ፈተና ፈትነን የቀጠርናቸው ሰዎች ናቸው። ያን ፈተና አልፎ ዛሬ ተጠርቶ ካምፓኒውንና አድዋ ድል ማይክሮ ፋይናንስና እነዚህ ተቀጥሮ የመጡትና ነባር ሰራተኞችን አንድ ላይ አቀናጅቶ ካምፓኒውን አስተዋውቆ ፖሊሲና ፕሮሲጀሮቹ ጋር አስተዋውቆ ወደ ስራ ለመግባት ነው። ሰራዊቱንና የሰራዊቱን ቤተሰብ የፋይናንስ ተጠቃሚነት ለማረጋገጥ ስልጠናው መሰጠቱን የማይክሮ ፋይናንስ አክሲዮን ማህበሩ ስራ አስኪያጅ አቶ ዲዳ ሁንዴ ገልጸዋል። ሰልጣኛው አባላቱ የፋይናንስ አካታችነት እቅዶችና አሰራሮችን ወደ ተግባር በመቀየር በትኩረትና በቅንነት ሊሰሩ እንደሚገባም አቶ ዳዲሁ እንዴ አሳስበዋል። የስልጠናው ተሳታፊዎች በበኩላቸው ማህበሩ በተለይ ከሰራዊቱ ለተሰናበቱ አባላት ከተጠቃሚነት አልፎ ትልቅ የስራ እድል በማመቻቸቱ ደስተኛ መሆናቸውን ገልጸው የተሰጣቸውን የስራ ኃላፊነት በቁርጠኝነት ለመወጣትና በቅንነት ለማገልገል ዝግጁ መሆናቸውን ተናግረዋል። እዚህ ያለ የሰራተኛ አሁን አዲስም ይሁን ነባርም ይሁን የኔ ነው ብሎ ስራውን መስራት ይጠበቅበታል። ከጥቅም ጋር መያያዝ የለበትም። ይሄን ታሪካዊ ስራ በታሪክ ሰርቼ ማለፍ አለበት የሚል እልህ ይዞ መስራት አለበት። በምስራቅ ኢትዮጵያ የተለያዩ አካባቢዎች ሲንቀሳቀሱ የነበሩ የኦነግሻኔ አባላት ተደመሰሱ። ምስራቅ እዝ በሀገራችን ምስራቃዊ አካባቢዎች በድሬዳዋ በምስራቅ ሀረርጌ ዞን እና በሱማሌ ክልል ሽንሌ ዞን አዋሳኝ ቀጠናዎች በመንቀሳቀስ የአካባቢውን ሰላምና ደህንነት እንዲሁም ልማት ለማደናቀፍ ሙከራ ሲያደርግ የነበረውን የሸኔ ቡድን ላይ ነው ከፍተኛ ማቴሪያላዊና ሰብዓዊ ኪሳራ ያደረሰው። የምስራቅ እዝ የሰራዊት አባላት ከኢትዮጵያ ጎራባች ክልሎች የጸጥታ ኃይሎች ጋር በቅንጅት ባደረጉት ስምሪትና አሰሳ በምስራቅ ሀረርጌ ዞን ቀርሳ፣ ኮምቦልቻ፣ ሜታ፣ ላንጌ፣ ሀድላ፣ ጎሮጉቱ፣ ጃርሶና ጭና ማክሰን ወረዳዎች በሶማሌ ክልል ሽንሌ ዞን አጋ ጨብሳ የጅቡቲ ዋና አስፋልት በድሬዳዋ ከተማ አስተዳደር ብዩ አዋሌ ክላስተር አያና ጉንጉን ቁጥር ሁለት እንዲሁም ጀጀሳ ቀልአድ ክላስተር በተባሉ አካባቢዎች ሲንቀሳቀሱ የነበሩ የኦነግ ሸኒ አባላት ላይ ነው እርምጃው የተወሰደው። በዚህ ስምሪት 15 የሸኔ አባላት የተደመሰሱ፣ አምስቱ እጅ የሰጡ፣ ሀያ አንዱ ደግሞ የተማረኩ ሲሆን 17 ክላሽ ሰባት ትጥቅ መማረካቸውን የምስራቅዝ ዘመቻ ኃላፊ ተወካይ ኮሎኔል ተወልደ ተክሉ ገልጸዋል። ህብረተሰቡ መረጃ በመስጠትና ከጸጥታ ኃይሎች ጎን በመሆን እያበረከተ ላለው አስተዋጽኦም የእዙ ዘመቻ ኃላፊ ተወካይ ኮሎኔል ተወልደ ተክሉ ምስጋና አቅርበዋል። ዘገባው የምስራቅዝ ሚዲያና ህዝብ ግንኙነት ነው። የደቡብ ግንባር ደረጃ ሶስት ሆስፒታል ነርሲንግ ትምህርት ቤት ያሉትን አቅሞች በተሻለ ትጋት አቀናጅቶና አሟጦ በመጠቀም በርካታ ውጤታማ ተግባራትን እያከናወነ እንደሚገኝ ገለጸ። ትምህርት ቤቱ የመማር ማስተማር ተግባሩን በተሻለ ጥራት ለማከናወን በሐዋሳ ከተማ የተረከበውን ህንጻ እያሳደሰ መሆኑንም አስታውቋል። ከደቡብ ዕዝ የተለያዩ ክፍሎች ለተውጣጡ የሰራዊት አባላት በደረጃ አራት የነርሲንግ ሙያ በሚሰጠው ስልጠና ብቁ የጤና ሙያተኞችን እያፈራ እንደሚገኝ የትምህርት ቤቱ አዛዥ ሌተናል ኮሎኔል አየናቸው መቀጫ ገልጸዋል። ሌተናል ኮሎኔል አየናቸው መቀጫ አያይዘውም እድሳት እየተደረገለት የሚገኘው አዲስ የተረከበው ህንጻ በትምህርት ቤቱ ለሚሰጠው ሙያዊ ስልጠና ጥራት መጎልበት የጎላ አስተዋጽኦ እንደሚኖረውም ጠቁመዋል። ኮሌጁ የመሰረተ ልማት መሟላት ችግር ቢገጥመውም የተማሪዎቹ እና የመምህራኑ የስራ ተነሳሽነት ለውጤታማነቱ ከፍተኛ ሚና እንዳበረከተም መምህራኑና ተማሪዎቹ በሰጡት አስተያየት ተናግረዋል። ዘገባው የማርታ ግርማ ነው። የሁርሶ ኮንቲንጀንት ማሰልጠኛ በኤረር ወረዳ ሁርሶ ቀበሌ የሚገኘውን አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት የሚያስፈልጋቸውን የጥገና ስራዎች ከመስራት ባሻገር አዲስ የመማሪያ ክፍሎችን ግንባታ ጨምሮ በመስራት አስረከበ። ሰራዊቱ ለሀገር ሰላም ከሚከፍለው የህይወት መስዋዕትነት ባለፈ በተለያየ አጋጣሚዎች የሚፈጽማቸው የበጎ አድራጎት መልካም ክንዋኔዎች ህዝባዊነቱን ደጋግሞ የሚያረጋግጥበት ማሳያ ስለመሆኑም የማሰልጠኛው አዛዥ ብርጋዴር ጀነራል አዲሱ ተርፋሳ ገልጽ

ማሰልጠኛው በበጎ ፍቃድ ያከናወነው ተግባር ቤተመጻፍትንና የመማሪያ ክፍሎችን በመጠገንና ተጨማሪ ክፍሎችን ከመገንባት ባሻገር አራት መቶ ወንበርና ጠረጴዛ ማስረከቡን የጠቅላይ አገልግሎቱ ቡድን መሪ ተወካይ ሻለቃው እንዳየው በዳዳ ተናግረዋል። የሁርሶ ቀበሌ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ አሚር ጁንዲ ሀሰን ሰራዊቱ ካለው ላይ በመቀነስ እውቀቱንና ጉልበቱን ሳይሰስት 1500 ተማሪዎች የሚማሩበትን ክፍል በመገንባት ላደረገው ህዝባዊ ድጋፍ አመስግነዋል። በሌላ ዜና የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ለ11ኛ ዙር ምልምል ወታደሮች የስልጠና ማስጀመሪያ መርሃ ግብር አካሄደ። ምልምሉ ወታደሮቹ በተለያየ ትምህርት ዘርፍ የመጀመሪያ ዲግሪ ያላቸውና ና ለዘመናዊ ሰራዊት ግንባታ ትልቅ ኃላፊነት የሚሰጣቸው መሆናቸውም ተጠቁሟል። ምልምል ወታደሮቹ መሰረታዊ የውትድርና ስልጠናቸውን በሚገባ አጠናቀው ለመወጣት ከወዲሁ ዝግጁነታቸውን ማጎልበት እንደሚጠበቅባቸው የማሰልጠኛው ምክትል አዛዥ ሌተናል ኮሎኔል ገነኖ ቶላ ገልጸዋል።